ሰላም ጤና ይስጥልኝ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ጃኒ ቅርታ ጠየቀች በድሬው ጉዳይ ማለት ነው። እንግዲህ ይቅርታ መጠየቁ ጥሩ ነገር እንዳለ ሆኖ ይቅርታዋንም አልተቀበለዋትም እየተባለ ይገኛል ማለት ነው፣ እየተዘገበ ማለት ነው። አንዳንድ ጊዜ እንግዲህ ያጋጥማል። እንግዲህ እሷም ድሬ ሄዳ፣ አንዳንዴ ሰው ሀገር ላይ ሄደን የሰውን አካሁን የሰውን አለባበስ፣ የሰውን ስታይሎች ምናምን ነገሮች አይተን እንመጣለንና አይተን ዝም ማለት አንችልም። በአጋጣሚዎች የሆነ ጨዋታ ላይ ሆነን ልናነሳ እንችላለን ማለት ነው። እንግዲህ ድሬዎች ድሮ እኔ ስሰማ ማለት ነው ግን አልሄድኩኝም፣ ስሰማ ደጎች እንደሆኑ ሩሩ እንደሆኑ ለሰው እንደሚያዝኑ ነበረ ስሰማ የነበረውና፣ እንግዲህ ጃኒ ደግሞ ለየት ያለ ነገር አይቻለሁኝ፣ እነሱ እንዲህ ናቸው ብላ ስትዘግብ ቆይታ ነበር ማለት ነው። እንግዲህ አሁን ላይ በድሬ ደዋ እንደምትገኝና ምክንያቱም ከሳሾቹ እነሱ ስለሆኑ ወደ እነሱ እንደሄደች ነው እየተዘገበ የሚገኘው። እንግዲህ ጃንዬ፣ ያው እንግዲህ እግዚአብሔር ካንቺ ጋር ይሁን ማለት እንወዳለን። ምክንያቱም አንዳንድ ጊዜ ያጋጥማል። ግን ይሄ ነገር ማስተማሪያም ይሆናል ለሌሎቹም ማለት ነው፣ ለሌሎቻችንም ማስተማሪያ ነው። ምክንያቱም አንዳንዴ ባየነው፣ በሰማነው በሆነ ነገር ይሄ ነገር ሊያስጠይቀኝ ይችላል ወይ የሚል የሆነ ነገር ማሰብ አለብን ማለት ነው። አንዳንዴ ላይቭ ላይ አይደለም ቲክቶክ ላይ፣ ዩቱብ ላይ ራሱ ብዙ ነገሮችን እንደምናወራ እናቃለን አይደለም። ግን ቲክቶክ ላይ ደግሞ ስንሆን በጣም ብዙ ሰው ስለሚበዛ በጣም ብዙዎች ስላሉ ስለሚሳቅ፣ ስለሚጫወት አንዳንዴ ደግሞ ቲክቶክ ላይ በጣም ብዙ ታዋቂዎች ስለሚበዙ የምንናገራቸው ነገሮች ስለሚያበረታቱብን መጥፎ ይሁን ቆንጆ ጥሩ ይሁን የሆነ ሳን ገምት የምናወራቸው ነገሮች አለና እንግዲህ ጃኒ ደስታዋን በደንብ አርጋ ሳታጣጥም እንግዲህ ወደ ሀዘን ተመልሳለች ማለት ነው። ምክንያቱም ቲክቶክ ላይ አንድ ሚሊየን ደፈነች እየተባለ በጣም ሲወራላት ሰምተን ነበረ። በጣም ብዙዎችም ደግሞ ጀግና ጎበዝናት እያሉም ሲያደንቋትም ሰምተናል። እንግዲህ ትንሽ ሳይቆይ ደግሞ ቲክቶክ ላይ እንደዚህ ድሬዎችን ተሳደበች፣ በሽቴ ነው የሚሄዱት እንዲያረጋሉ ምናምን ነገር፣ ያው ያለችውን እናንተ ሰምታችኋል፣ ምን መድገም አይጠበቅብኝም። ለማለት ያክል ነው። ስለዚህ ጥንቃቄ ለሁላችንም ያስፈልጋል። ምክንያቱም ብዙ ፔጆች ላይ እያየሁ ነው ትክክለኛ የሚባል ፔጆች ላይ እንግዲህ እስካሁን ድረስ ትክክለኛ መንገድ ላይ እንዳልሆነችና ብዙ የሚወራው ነገር ውሸት እንደሆነ ይቅርታ ጠይቃለች። አሁን ደግሞ እንግዲህ በድሬ እንደምትገኝና ገና ከሰዓት በኋላ ደግሞ ትክክለኛ መረጃ እንደሚወጣ ነው እየተነገረ ያለው ማለት ነው። ስለዚህ አንዳንድ ጊዜ ራሳችንን ያው ቢያንስ ሌላስ፣ እኛ ግን በነገራችን ላይ በጣም ብዙዎቻችን እኛ ላይ ካልደረሰ በሰው ላይ ተምረን አናውቅ በጣም ብዙ ነገር ይጎዳናል ማለት ነው ተምረና እና ራሳችን ላይ ሲደርስ ብቻ ነው። እና ያው እንደ ማስተማሪያም ለመቅጣት ሊሆን ይችላል አይታወቅም። ምክንያቱም ይሄ የሆነ ፖለቲካ ለማራመጃ አይደለም፣ በቀል ላይ የተመሰረተ ነገር ስለሆነ ብዙም እንዲ የከፋ ነገር ላይ ትደርሳለች ብዬ አላስብም። እንግዲህ እግዚአብሔር ካንቺ ጋር ይሆን። ጂጂ ኪያ ዮኒ ሊያሾ በጣም ብዙዎች ስለ እሷ ሲናገሩ ሰምች አለው። እንደውም ጂጂ በጣም እንበዋን እያፈሰሰች ማለት ነው። ይሄ ብዙም እንትን አይደለም። ምክንያቱም ለማስተማሪያነት ሊጠቀሙም ሊሆን ይችላል። ብዙዎችም ደግሞ ሊማሩ ይችላሉ። ብዙዎቻችን ቢያንስ እንዲህ አይነት ነገርም አለ ወይ ብለን ደንገጥ ብለን ወደ ራሳችን የምንመለስበትም ሊሆን ይችላል። ስለዚህ ጃኒ እንግዲህ ያው ደስታሽን በደንብ ሳታጣጣሚ ሲቀጥል ደግሞ ለእናቴ ቤት ገዛው ስትል በጣም ብዙዎች ሲያደንቋት ነበር። በነገራችን ላይ ጀግና ናት በዚህ እድሜዋ ይህን ነገር እራሱ በማድረጓ በጣም ጎበዝ፣ ለቤተሰብ አሳቢ እንደሆነች ነው እኔ በራሴ የምገምተው ማለት ነው። ስለዚህ ይህ ነገር ደግሞ ያጋጥማል። ምንም የሚያስከፋ ነገር አይደለም። ምክንያቱም እኛ ኮ ሳይታወቀን በጣም ብዙ ነገር እናወራለን። ብዙ እንዲህ ለክስ የሚያዳርግ ለእስር የሚያዳርግ ራሱ ሊሆን የሚችል ነገር እናወራለን። ግን አንዳንዴ ነገር የሚከርበት ነገር አለ አለ አንዳንድ ሰው ላይ ማለት ነው። ስለዚህ ምንም ማለት አይደለም። ያጋጥማል ለማለት ያክል ነው። ሁላችንም ለጥንቃቄ ማለት ነው እንማርበታለን። እኔ ራሱ ከእንግዲህ በኋላ ብዙ ነገር እራሱ አላወራም፣ በቃ ምናምን ነገር እያል ያው እንደምታውቁት እኔ ብዙም ቲክቶክ ተጠቃሚ አይደለውም። ሙሉ መቶ ፐርሰንት ተጠንቃሚ አይደለውም ወደፊት እንግዲህ ፈጣሪ ያውቃል እና አታውቁትም ለማለት ያክል ነው በራሳችን እራሱ ማየት እንችላለን ብዙዎች ላይፍ ላይ በጣም ብዙ ነገር እንናገራለን ሰውን እንሳደባለን ሃይማኖት ከሃይማኖት ምንም የማይቀረን ነገር አለን ማንሄድበት ቦታ አለን ስለዚህ አንዳንዴ ሰዎች ከታች ሆነው ሆይ ሆይ ሲሉን አናውቀውም በጣም የሚገርመው ነገር ማለት ነው እና ስለማናቀው የምናውራው ነገር ራሱ በጣም አንዳንዴ አውርተን ከጨረስን በኋላ እኮ ወርደን የራሳችን ሪከርድ ስናዳምጠው ወይ እኔ ነኝ እንዴ የተናገርኩት እኔ ነኝ እንዴ ወለ የሚያስብል ሪከርድ እናዳምጣለን ማለት ነው። እና አንዳንዴ ለመጠንቀቅ ማድረጉ አይከፋም። በጃኒ መማር አለብን። ምክንያቱም አንዳንዴ ቦታ ሰው ቤት አንዳንድ ጊዜ እኮ ሰው ቤት ራሱ ሄደንኛ የሰዎችን የሆነ የሚያደርጉትን ነገር የሚሰሩትን ነገር ጥሩ ነገር እንኳን ቢያደርጉልን በመጥፎ አመለካከት ራሱ አይተን የሰው ቤትን ራሱ መተን እኮ ሚዲያ ላይ የምናወራ ጀግኖች ነን። እንኳን አይደለም ሰው ሀገር ሄደን ያየነውን ነገር የመናገሩ ማለት ነው። እና ስለዚህ ያው የሚያከብርሽን እንግዲህ የሚወድሽን ይወዱኛል እኔ አውቂ አይደለም ብለሻል። ያው ከይቅርታ በላይ ምንም የሚበልጥ ነገር የለም። ግን ያው ለማስተማሪያነት ለመጠቀም ነው። ሌላ ብዙ ወንጀል ነው ብሎ ብዙ ምንትን አይለም እና አይዞሽ ለማለት ያክል ነው፣ ጃንዬ ያው ለሁላችንም ማስተማሪያ ነው። እኔ ራሱ ደንግጫ አለው። እኔ ራሱ ከዚህ በፊት ብዙ ነገር አውርቼ ይሆን እንዴ ምናምን ነገር ያው እንደነገርኳችሁ፣ ኔ ቲክቶክር አደለውም ኢትዮብም ነኝም አይደለውም አይታወቅም ማለት ነው። ዝም ብሎ ነገር ነው እና ብዙዎቻችሁ ታውቃላችሁ። እንግዲህ በምንገባበት ሰዓት የምናወራውን ጫወታ ሊሆን ይችላል፣ ግን በቃ አናውቀውም። በእውነት እኔ አሁን አሁን እንደም ሳስበው ወይኔ የተናገርኩት ነገር ሊኖር ይችላል፣ እውነትም ሰው ያስቀይማል፣ እንዲህ ብለን የሆነ ነገር እኛስብኖ በነገራችን ላይ ያን ሰው አሁን እኮ ሀገርን በሙሉ ነው። እቺ ልጅ አሁን እንደ ጫወታ እንደ ቀልድ ባየችው ነገር ሊሆን ይችላል ብቻ አናቅም እኛ ያው እኔ እንደሰማሁት በስም በመስማት ብቻ ነው እንጂ አብዛኞቻችን ሄደን ያየነው አይመስለኝም። ስለዚህ ያው በሽቲ በኩል ደግሞ ማንም ሰው ሁሉም ሰው ድሮ ቀረ በፊት ድሬዎችና ሀረሮች ናቸው። ድር ሺቲ የሚለብሱት ምናምን ይባላል። በአሁኑ ሰዓት ግን በጣም ብዙ ሰው ቤቱ የሚጠቀም የኢትዮጵያ ሕዝብ ራሱ ሙሉ በሙሉ ማለት ይቻላል እናቶቻችን በፊት የሚለብሱት ዛሬ ላይ ወጣቶች እንደውም እንደ ፋሽን አድርገው የሚጠቀሙት ሺቲ ነው እና ባለባበሱ ብቻ ሳይሆን ያው አንዳንዴ ነገር ጠቆር የሚልበት ሰው አለ እና እንግዲህ አይዞሽ፣ ፈጣሪ እርዳሽ ነው የምንለው እና እንግዲህ ፍርዱንም ያቅልልሽ እግዚአብሔር በሰላም ወደ እናትሽ ያምጣሽ። ስለዚህ ጎበዝ ናት፣ በጣም አደንቃታለሁ። በዚህ እድሜዋ ተፍ ተፍ እያለች ኑሮን ለማሸነፍ በጣም ብዙ ነገር እንትን ስለምትል ከምር አስባችሁታል። እሷ በሷ እድሜ ለእናቴ ቤት ገዛው የሚል ቃል ራሱ ስታወጣ በጣም ብዙዎች እኮ ተደስተው ነበረ፣ ተደስተንም ነበር ማለት ነው። ትንሽ ሳይቆይ ደግሞ በዚህ አይዞሽ ምንም አቶኝ እግዚአብሔር ከአንቺ ጋር ይሆን ለማለት ያክል ነው። ቤተሰብ እንግዲህ ለጥንቃቄ ያ እኛም አንዳንዴ ምንድን ነው አፍ ሲያመልጥ ምንድን ነው የሚባለው? እና እና እና ለመጠንቀቅ ያክል ነው ያው ብዙዎቻችን ያው ቤታችን ታውቃላችሁ። እና የሆነ ቦታ እየሄድኩኝ ነበር ና ሆን እንደምታዩት እንግዲህ ያው እግረ መንገዴም በዛውም ስለዚች እህቴ አሳዝናኛለች በጣም ማለት ነው። በነገራችን ላይ የሚገርማችሁ ለምን እንደሆነ አላቅ በቃ የሆነ ጥንካሬዋ ምናምን ነገር በጣም ነው የሚያስደስተኝ። ስለዚህ መጠየቅ ያለብሽ ነገር ነው። ምንም የሚያስደነግጥ ነገር የለውም። ህግ ነው። ስለዚህ እና ቤተሰብ አመሰግናለሁ። ለማንኛውም እኔንም እስቲ አበረታቱኝ ማለት ነው እና ባይ